እንቁ ጓደኞቼ፣ ፍሬዎቼ፣ የስደት ጓደኞቼ፣ እመሞትላቸው፣ እመሳሳላቸው ህይወቶቼ፣ ህይወቶቼ፣ ህይወቶቼ፣ የኔ ህይወቶች እነኚ ሶስቶቹ የኔ ህይወቶች ናቸው። የኔ ህይወቶቼ፣ የኔ እንቁዎች ለደመራ ነው እንደዚህ

ከመሆኑስ ቅድም እኮ ተሳስቼ ነው እኔ እንትን ዳል ያሳየዋችሁ ይቅርታ። ምን የምስል ጓደኞች እያለኝ እውነት አንቺ ብቻ ነው የምትታይኝ ከዚህ ከሶስቱ ካሜራ ያስኩትን ይነኛል አለ ሁልሽኔ፣ ብዙ እንዳትጨነቂ አንድ ባልሽ አንድ ሲጠጣ አንቺ ሁለት ጠጭ። ብዙ እንዳትከፊ ባልሽ ሁለት ሲጠጣ አንቺ አምስት ጠጭ።

በል ሄጅ ነበር አላሉ ኩሽም፣ አሁን ደግሞ ወደ ደብረ ደብተራ መሄዴ መሄድ ነው። ባይ ፍጥረሽ፣ እንዴ ሀያ ሦስት አልገቡም። ዲያሬዶ ዳሌ ማረግ ድሮም ለእኔ ቀልብ ያደለም ነውና እንትን ያደለም እጣ ክፍል ያደለም የልቴን ደፍተራ አረበህ እንዳታስ ደፍር፣ ጸበሉ ሂድ ጸፈሉን እምሻለ ደፍተራ በደፍተራ እንትን ያለኩ ጥሩ አይደለም። ለምሳሌ ልጆች ሁሉ ነገር ሽባን የሚሆኑት ምትወልደው ልጅ ጤና ያለው አይደለም፣ ምትኖረው ህይወት ጤና አይደለም። እና ወንስ ጤና እንዲኖር ምን ማድረግ አለብህ? ጸበሉ ቦታ ጸበሉ ቦታ ይደግመ ሂደ ባለፈው ጋር ሂደ የባለፈው ቆንጆ ህይወት ነው። ይሄው እኔ ራሱ የትናንትና ህይወትን ህይወቴን የቅድሙ ዳሌ አሁን ትናንትና በለው። አየ የት እና የት እየሄዱ ነው ሰዎች 25 ገቡ። አለሁልሽ እኔ ብዙ እንዳትጨነቂ። አየ አትጨነቂ እያሉኝ ነው እነኚህ ወረዶች እና ሬዲ ጸበል ሂድ ደፍተራ ጥሩ አይደለም ደብተራ ደፍተራ ስሙ ራሱ ስሙ ራሱ የማይረባ ነው ደፍተራ ማለት ብዙ ትርጉም አለው ግን በዛኛው ከሆነ ከባድ ነው እሺ ሀሚዝ እንዴት ነው ውበትሽ ግን ፀሐይዋን ውበትሽ ግን ፀሐዋን ያስንቃል። እኛ እየተቀቀለ ነው። ኦፍ ምን ይደረጋል? ፀሐይ እንዳትወጣ በባላ እና ቆማታለን። ከሷ ጋር ለመወዳደር መስቀል አበራ አበራ መስቀል አይደርስም ሲባል ደረሰ። አሁን ደግሞ ገና አለ አይደል? ገና ጥምቀት ጥምቀት የገርማ ፀመሳዝ ነው። ለጥምቀትም አዲስ ልብስ እንለብሳለን። አይ የምሬን ነው። የሚወዱት ሰው እኮ ምንም ቢሆን፣ በነገራችን ላይ ሰው አያምርም ቢለን ራሱ እዛ ሰውየው ፊት አው አያምርም ብለን ለብቻችን ሆነን ግን ምን አይነት ናቸው ማለታችን አይቀርም አንተም ደግሞ እንደዛ ነው ዋሽ እንዴ አይደለም እንዴ ዋሽ እንዴ እና እንደዛ ነው እና ቤተሰብ ላይክ እያደረጋችሁ እስኪ በእውነት ላይክ አድርጎ፣ የቅድሙን ቁርጫ አውጣዋለሁ። ከበቻና ላይ አላስቀምጥም፣ የቅድሙን አውጣዋለሁ።

እማይሆን ታሪክ እያረኩ ነበረ። ዋው ዋው ዋው! ምን የማያስቅ ምን የማያስቅ ቀልድ ብትነግርኝ ስቃለሁ። ምንም የማያስቅ ቀልድ ብትነግርኝ ስቃለሁ። እየሳክ ነው፣ ፈገግ እያልክ ነው። ወደ እናወራለን። ፈገግ የሚያስብል እሺ፣ ምን

የዛሬው በከባድ ጉዞ ነበረ እና ጉዞ ተጠናቆ አሁን ላይቭ ሊዘጋ ነው። ማታ እንገናኛለን። በምን አይነት ጉዞ እንደሆነ በእውነት ላይቡ እንደዘጋሁት ገብተህ እንድታይ ትንሽ አራምደው ማለት ነው። እና በሚገርም ሁኔታ ነበረ ያካሄድኩት። የሚገርም የሚገርም ቪዲዮ ለቅቄ፣ ዱባይ ያላችሁ በሙሉ ቆንጆ ናችሁ። ፊልተር ነው ፊልተር አይደለም። ይሄ ኖርማን ካሜራ ነው። ማርያም ፀሐይ ላይ ስለሆነ ነው እንጂ እኮ መልካችን ነው ምኑ እንትን አለ ኦልሬዲ። ግን ያው እኔ ዛሬ ቆንጆ መሆን ያለብኝ ብዬ ሊፕስቲክ ተለይ ልቅ ያለው ምን ያላደረግኩት ነገር አለ። እየታባቱ ሊፕስቲክ አልቀባም ኩላ አልቀባም ያልኩት የትዬው ማለት ነው ነው ወይ በዛሬው ዕለት ማማር አለብኝ አልኩኝና አማርኩኝ እንጂ የቢስቲ ድምን እና መልካችን ነው እና ጸሃው ነው ኦልሬዲ እንደዚህ መልካቸው ነው ጓደኞችን ምንም አዎ አዎ ጥያቄ ይቻላል ይቻላል የሆነ ቀልድ ከነገርሽኝ እስቃለሁ ሌላው ግን አያስቀኝም ለምን

አረብኛ ወንድሜ በትለው፣ አሁን እሱ ይናደዳል። እና ንገሩኛ ጥያቄው ምንድን ነው? ዶቢ ጥያቄው ምንድን ነው? ልብስ ደግመን እንለብሰዋለን። ፎቶ አልተነሳን። እንዴት አቀላለው ልብስ ሲያምር፣ በእውነት አይናችን ያሬዳ ምንድን ነው ጥያቄ